አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጉዴ ቀለም ሚዲያ ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ዘላችሁ መጣው ቪዲዮ እጅግ በጣም አነጋጋሪ የሆነ አስገራሚ የሆነ መረጃ ነው። ከ30 ዓመት በኋላ ሁለት ወንድማማቾች ከ30 ዓመት በኋላ ተጠፋፍተው ኡምራ ላይ ተገናኝተዋሉ። ሲገናኙ እጅግ በጣም ልብ ይነካ ነበረ። እስከ መጨረሻው ድረስ የምትከታተሉ ከሆነ የምታየው ነው የሚሆነው። ሌሎችም ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ ላይክ በማድረግ እንዲጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳራስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷ እንዲጫኑ በቀጥታ ወደ ቪዲዮ። ሰላሙ አሌይኩም ወረሕመቱላሂ ወበረካቱ አንዳንድ ጊዜ ጧጧት ብቻ የማወጣው ድምፅ አለና እስኪ ከአሪሳላ ፊልም ላይ

በቃ በዚህ ድምፅ ነው እዛ ፊልሙ ላይ የተነበበውና ራሱ ሞዓዝ በቃ ያነበበ ነው የሚመስለው። እጅግ በጣም ነው የሚገርመው ሞዓዝ ሀቢብ ቁርአን ሲቀራ ምናምን እጅግ በጣም አላህ ሱብሐነሁ ወተዓላ ወፍቆታል። የሚያምር ድምፅ አላህ ሰጥቶታልና እንደው 30 ጁዝ ቁርአን ቢያወጣልን ብዬ በዚህ አጋጣሚ ሐሳቤን አቀርባለሁ። ለመዓዝ እንግዲህ ይህን ቪዲዮ ከተመለከተ እንደሚያስብበት ተስፋ አድርጋለሁ። ሀሎ፣ ይህ ቪዲዮ ለክርስቲያን ወገኖቼ ነው። እስቲ አንድ ጥያቄ ልጠይቃችሁ። እንደ እኔ ኒቃብ ለብሳ ሐኪም የምታከማችሁ ከሆነ ኦር አን ኢንጂነር ኦር አን አርኪቴክት ኤኒ ፕሮፌሽን ውስጥ አካውንታንት ልትሆን ትችላለች፣ ሰርቪስ አግኝታችሁ ታውቃላችሁ ወይ? እንዲህ አይነት ሰርቪስ ስታገኙ ኒቃብ በመልበሷ ያጋጠማችሁ የተለየ ነገር ነበር ወይ? ወይንም ደግሞ ተማሪ ከሆናችሁ አብራችሁ ኒቃብ የምትለብስ ተማሪ ካለች ሀው ወዝ ዩር ኤክስፒሪንስ እንዴት ነበር ኦር ደግሞ ጎረቤታችሁ ሆና የምትናኖራት ከሆነ ኦር ደግሞ ነጋዴ ሆና የተገበያያቻት ከሆነች እንዴት ነበር? አይሚን እኛ የሴኩሪቲ ኢሹ ሆኖባችሁ ያቃሏት ጄኑን ሆናችሁ እንድትመልሱልኝ ነው የምፈልገው ማለት ነው። ሶ ሄር ቦዲ ሄር ቾይስ አይደለም የሚባለው? ሶ ለምንድን በኒቃብ ጋር ሲመጣ ወይንም በሂጃብ ጋር ሲመጣ ይሄ ነገር እኛ ጋር ስለምንድን ነው የማይሰራው የሚለው ነገር ትንሽ ክሊክ ስላደረገኝ ነው። እንዲሁም እዚህ ቲክቶክ ላይ የምታውቁኝ ደግሞ እኔ የምሰራቸው ኮንተንቶች ወይም የምነግራቸው ኢንፎርሜሽኖች ኒቃብ በመልበሴ እንዳትቀበሉኝ አድርጓል። ኒቃብ መልበሴ ነው የምታውቁት የምታስቡት፣ ወይንስ የምሰጣችሁን ኢንፎርሜሽን ነው ፕሮሰስ የምታደርጉት? አይሆፕ በቅንነት እንደምትመልሱልኝ ተስፋ አረጋለሁ። ዶክተር ሱመያ ቴንክዩ። በጣም ሽኩረን ወሳኝ የሆነ ጥያቄ ነው። በጣም ምርጥ የሆነ ጥያቄ ነው የጠየቀችው። እንግዲህ ይህንን ቪዲዮ የምትከታተሉ ነን ሙስሊሞች ካለ ያላችሁ ሙስሊም ያልሆናችሁ ሰዎች እንዴት ኒቃብ ስጥ ከተመለከታችሁ ወይም ሂጃብ የለበሰ ሴት ለእናንተ ይሄ የሴኩሪቲ ኢሹ ሆኖባችሁ ያውቃል ረብሷችሁ ያውቃል ወይም ኒቃብ በመልበሷ የምትሰጠው አገልግሎት ዶክተር ከሆነች በዶክተርነቷ ነጋዴ ከሆነች በነጋዴነቷ ለእናንተ ጥሩ ያልሆነ ነገር አቅርባለች ወይ ኒቃብ በመልበሷ ብቻ ሂጃብ በማድረጓ ብቻ ምክንያቱም ይሄን ጥያቄ የጠየቀችው እንግዲህ ከሰሞኑን ትምህርት ሚኒስቴር ኒቃብ ይሄ ከሴኩሪቲ ኢሹ አንጻር ልክ አይደለም ለዛ ደግሞ ኒቃብ ክልክል ነው ምናምን ብለው ደስ የማይል ንግግር ተናግረው ነበርና፣ ለዚህ ምላሽ ሊሰጡ የሚችሉት ህዝቡ ነው አይደለ? እንግዲህ የሴኪዩሪቲ ኢሹም ከተነሳበት እኮ ህዝቡ ነው አይደለ? እንደዚያ ዐይነት ስሜት ተሰምቷቸው ያውቃል ወይ ነው። ሶ ይህንን ቪዲዮ የምትመለከቱ ነን ሙስሊም ካላችሁ እንግዲህ ኮሜንታችሁ ማስፈር ትችላላችሁ። لقد كان لكم في رسول <سؤال> الله أسوة حسنة መልካም አርአያ በነብዩ ዐለይሂ ሰላቱ ወሰላም አለላችሁ ነው የሚለው

አላሁ ስብሃነሁ ወተዓላ ነው ነቢዩ ሰለላሁ አለይሂ ወሰለም ምን ያክል የላቀ ስብዕና ቢኖራቸው ነው እንዲህ አይነት ምስክርነት ከአላህ የተነገራቸው? ነቢዩ ሰለላሁ አለይሂ ወሰለም ውብ ስብዕና ነበራቸው፣ ውብ መልክም ነበራቸው። አላህ ግን በመልካቸው አይደለም ያደነቃቸው፣ በስብዕናቸው ነው ያደነቃቸው። ያን ስብዕናቸውን በደንብ መረዳት ማወቅ፣ መገንዘብ መርሆችን አውጥተን አስተምህሮቶችን ወስደን ወደ ተጨባጭ ህይወታችን ማምጣት የዚህ ዘመን የቤት ስራችን ነው። በትክክል ውስጥ ዘና እንግዲህ፣ ነቢዩ ሰለም እኔ የተላኩት ስነ ምግባር ላሟላ ነው ብለዋሉ። አላህ ሱብሃነሁ ወተዓላ ማንተኮ በታላቅ ስነ ምግባር ላይ ነህ ብለዋቸዋል። ነቢዩ ስ ሰለም መስክሮላቸዋልና እኛ የነቢዩ ኡመት እስካሁን ድረስ ከነቢዩ የነቢዩ ስ ሰለም ፈለግ ግን ነው መከተል ያለብን። ስለዚህ በቅድሚያ ለእናነሰው የሚገባው ይሹ ምንድን ነው የስነ ምግባር ጉዳይ ነው። ኢባዳ እነሱ እንዳሉ ሆነው ነገር ግን የስነ ምግባር ጉዳይ በጣም ትልቁን ቦታ ሰፊውን ቦታ ይይዛል ብዬ አስባለሁ። አንድ ሰው ካላጋር ያለው ነገር ኢባዳው ምናም በጣም የሚገርም ሆኖ ስነምግባር ምግባር ከሌለው ትርጉም የለው። ስለዚህ በዋነኝነት ስነ ምግባራችን ምን ይመስላል ከጎረቤታችን ጋር አብሮን ከሚውል ሰው ጋር ከስራ ቦታ ብቻ በአጠቃላይ የእኛ ስነ ምግባር ምን ይመስላል የሚለውን መገምገም አለብን። በቻልነው መጠን ጥሩ ማድረግ ደግሞ የእኛ ፈንታ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ምን ነው አላህ፣ እኔም ብቻ ዝም አለኝ የሚል ስም የተሰምቷችሁ አያውቅም? ያውቃል። አለ ግን ዝም ያላችሁ እስከሚመስላችሁ ድረስ፣ እና በቃ የጠላችሁ እስከሚመስላችሁ ድረስ፣ የማይፈልጋችሁ እስከሚመስላችሁ ድረስ፣ በወንጀላችሁ እየቀጣችሁ እየመሰላችሁ እስከሚመስላችሁ ድረስ፣ አላህ ነገራቶችን ችላ ያላችሁ እስከሚመስላችሁ ድረስ የምትደርሱ ወይም የደረሳችሁ ብዙ ሰዎች ትኖራላችሁ። ይሄ ስሜት ብዙ ሰዎች ላይ የሚጋባ የሆነ ስሜት ነው። ነገር ግን አላህ የሚታው አምላክ አይደለም፣ የፈጠረውን አካል ችላ የሚል አምላክ አይደለም። ይሄ ስሜት ግን ለምን ተሰማችሁ አይደለም ለምን እንደሆነ ታውቃላችሁ? አሽረፈል ኸልቅ ነቢያችን ዓለይሂ ሰላቱ ወሰላም ይሄ ስሜት ተሰምቷቸው ነበረ። ምክንያቱም አላህ ተወክ ወህዩ ተቋርጦ? ወሒዩ የተወሰነ ጊዜ ወሒ ሳይመጣ ቀርቶ ሌሎችም አካሎች ሲያስወሩባቸው በቃ ጌታው ትቶታል፣ ጌታው አይፈልገውም የሚል ደረጃ ላይ ሲደርሱ ነብዩ እውነትም አላህ ተወኝ እንዴ? ለምን ወሒዩን አቋረጠብኝ? ብለው እስኪሰማቸው ድረስ አደረሳቸው። ግን አላህ ቁርአን አወረደ። ወዱሓ ወለይሊ ኢዛ ሰጃ፣ ማ ወዳእከ ረቡከ ወማ ቀላ። ጌታ አላህ አንተን አልተወክም አልጠላህምም ከዛ በኋላ ወሕዩን አደራርቦ አከታትሎ አላህ አወረደው። አልሐምዱሊላህ። ስለዚህ ምናልባት አላህን መለመን ከጀመርን ቆየት ሰንበት ብለን ሊሆን ይችላል። ሀጃችንን ከነገርነው ረፋፍዶ ሊሆን ይችላል። ነገር ግን ምናልባት አላህ እጥፍ አድርጎ ሊመልስልን፣ አሁንም ባላወቅነው መንገድ ደግሞ እየመለሰልን እንደሆነ ግን ልናስተውለው ይገባል ለምንደሆነ አላህ የአንድን ነገርን እስትጃባ ወይም ደግሞ ምላሽ ሲሰጠን ቀጥታ ራሱኑ ላይሆንም ይችላል። ምናልባት የጠየቅነው መኪና ከሆነ አፍያችንን መቅደም ስላለበት አፍያችንን ጠብቆልን ሊሆን ይችላል። የጠየቅነው ቤት ከሆነ ምናልባት ትዳርን አስቀድሞልን ሊሆን ይችላል። የጠየቅነው ገንዘብን ከሆነ ምናልባት መልካም ጓደኛን አስቀድሞልን ሊሆን ይችላል። ምናልባት ከእኛ የተሻለ አላህ ስለሚያውቅ ማለስ ወላሁ ያዕለሙ አንቱም ላ ተዕለሙን አላህ ያውቃል እናንተ አታውቁምና፣ ስለዚህ አትቸኩሉ፣ አንቸኩሉላችሁ። አላህ የአንድ ባሪያ ዱአ ይሰማል፣ ማለም የእጀ እስካልቸከለ ድረስ አሉ። እንዴት አቸካከሉ እንዴት መቸከሉ ሲሏቸው፣ ደዓውቱ ደዓውቱ፣ ለመንኩት አላህን ለመንኩት፣ ያው ከለመንኩስን ጊዜ ሆነኝ፣ ግን እስቲጃባ አላገኘውም፣ ምላሽ አላገኘውም ብሎ ተስፋ ወደ መቁረጥ ስሜት የሚገቡ ሰዎች አሉ እና እነዛን ነገሮችን ሰሳም ወራህመቱላህ ወበረካቱ። ትክክል ስዘና እኔም በአንድ ወቅት ተሰምቶኝ የሚያውቅበት ጊዜ አለ ማለት አላህ ስብሃነተዓላ በቃ እኔን ዝም አለኝ ወይም በቃ እየተቀበለኝ አይደለም ብዬ ተስፋ እስከ መቁረጥ ድረስ የደረስኩበት ጊዜ ነበር። በእርግጠኝነት እናንተም ጋር ይህ ስሜት በተወሰነ መልኩ ሊኖር ይችላል ብዬ አስባለሁና አላህ ስብሐኑ ተዓላ አንዳንዴ እስክንሰላች ድረስ የሆነ ዱዓችን የተመለሰ የማይመስልን ሰዓት አለና፣ የሞጠኝ ማለት ነው የሚያዋጠን አላህ ስብሐኑ ተዓላ ሲጀመር ዱዓ አድርጎ የማይመለስለት ሰው የለም። በተደጋጋሚ እንዳልኩት እጃችንን ወደ አላህ ከዘረጋን፣ አንደኛ በቶሎ አላህ ስብሐኑ ተዓላ ይመልስልናል፣ ካልሆነ ሊመጣብን ያለውን በላ ይመልሰዋል፣ ካልሆነ ደግሞ ለአሄራ ያሻግረዋል። የዱዓ ኪሳራ የለውም። ስለዚህ እንደው የሆነ የዘገየ ሲመስለን አላህ ስብሐነ ተዓላ ዱዓችን እየተቀበለን ካልመሰለን ትንሽ ብቻ እንታገስ። አላህ ስብሐነ ተዓላ ዱዓችንን ያመጣዋል። ወይንም ደግሞ ባላሰብነው መንገድ ዱዓችን እየተመለሰ ሊሆን ይችላል። ሊመጣብን የነበረውን በላ አላህ እየመለሰው ሊሆን ይችላል። ወይንም ደግሞ ትንሽ መታገስ፣ አላህ ውጤቱን በግልጽ ያሳየናል። ሶ ዱዓ ማረጋችንን አንዘንጋ፣ እንቀጥልበት። አሁንም ወስዳችሁ ወደ መጨረሻው ቪዲዮ ነው። ይህ ቪዲዮ እጅግ በጣም ልብ የሚነካ ቪዲዮ ከሰላሳ ዓመት በኋላ ሁለት ወንድማማቾች ኡምራ እያደረጉ ተገናኝተዋል። እሱም ቪዲዮ እንመለከትና የራሳችንን ሀሳብ አስተያየት እንሰጥበታል። ይበልጥ የምትወዱት ማንን ነው? ከዚህ ከምትወዱት ሰው ጋር ለ30 ዓመታት ድረስ ብትለያዩ ና በኋላ ድንገት ብትገናኙ ምን አይነት ስሜት ይሰማቸዋል? አስቡት። ከሁለት ሚሊዮን በላይ ሰዎች በሚገናኙበት የሀጅ ጉዞ ላይ ሀሰንና ማህሙድ ከሰላሳ ዓመት መጠፋፋት በኋላ ይገናኛሉ። ታዲያ ሐሰን ነበር መጀመሪያ የተመለከተው ማህሙድ ማህሙድ ይላል ጠዋፍ ላይ ነበሩ። ማሐሙድ በድንጋጤ ፈዞ ይቀራል። ከዛም ዞር ብሎ ሲያየው ሐሰን ወንድሙን ነው፣ ለሰላሳ ዓመታት ያልተገናኙትን ወንድሙ ነው። ከዛ እሱም ዞር ይልና ሐሳን ሐሰን ብሎ ይጠራዋል። ከሁለት ሚሊዮን ሰዎች መሃል አድና ዑምራ ለማድረግ በሄዱበት ሊገናኙ ይችለዋል። ምን ተሰማችሁ ስለዚህ ታሪክ? ይህንን ገጽ ፎሎ በማድረግ ስለ ዑምራ አዲስ ነገር ይጠብቁ። ዑምራ ልንችልም እንችልም ይሆናል። አላሁ አክበር ምን አይነት አስገራሚ የሆነ አጋጣሚ ነው! የተገናኙበት ቦታ ምን ያህል የሚያምር ቦታ ነው! ማለት የነሱንም መልካምነት የሚያሳይ ነው። ማለት የተገናኙበት ቦታ የአላህ ቤት ነው። ዑምራ እያደረጉ ነው። ከ30 ዓመት በኋላ እነዚህ ሁለት የተጠፋፉ ወንድማማቾች የተገናኙት ማለት ነው። እና እጅግ በጣም ደስ ይላል መገናኘታቸው ብቻ ሳይሆን የተገናኙበት ቦታ ራሱ እጅግ በጣም የሚያስገርም ደስ የሚል ቦታ ላይ ነው እና ሱብሃነላህ፣ እንኳን አላህ ሱብሃነሁ ወተዓላ በህይወት ኖረው አገናኛቸው እንግዲህ መጨረሻቸውንም አላህ የአማራ ያደርገው የእኛንም መጨረሻ አላህ ያሳምረው ምናልባት ይህን ቪዲዮ የምትከታተሉ የዩቱብ ቤተሰቦቼ ከቤተሰባችሁ መሀል የተጠፋፋችሁ ካላችሁ አላህ ሱብሃነወተዓላ ያገናኛቸው አላህ ምንም አይሳነው አላህ ያገናኛችሁ ነው ማለት የምፈልገው ዱአ አደርጉ ብቻ ዱአ ካደረጋችሁ አላ ስብን ተላ ያገናኛቸዋል ከህልማችሁም ጋር አላ ያገናኛችሁ። ነው ማለት ፈልገው። ለማንኛውም ለዛሬ ጅላቸው የመጣው ቪዲዮ ይህን ይመስል ነበረ። ቪዲዮን ኮዳሽ እንደተለመደ ሁላችሁም ላይክ ላይክ አርጉ። ይህ ቪዲዮ እንዲዳርስ ደግሞ ር አርጉ። ለዚ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋ የረሳ ሄዶል ምልክቷን ይጫኑ። እንሻላ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወረመቱላ ወበረካቱ።